ግን አንተ አልገባህም፣ አይኔ አልነገረህም፣ መውደዴ ማፍቀሬ ምንም አልታየህም። ገብቶም ነው ብዬ እንጂ እንዲያ በቅበጥበጤ እልፌ በሞላበት እኔ አንተን መምረጤ። ይንጫጩተዋቸው ያግዙን በዜማ እኔም እገጥማለሁ ቅኔው እንዲሰማ አንተም ተቀበለኝ፣ ቃሌም በቃል ስማ ፍቅሬ ከዚያማ ታውቀ፣ የለም እንደ ጨዋታውንማ። ሰላም ጓደኞቼ፣ እንደምን አላችሁልኝ? በያላችሁበት ሰላም ትሆኑ ዘንድ እኔ ሀናውን በተሻመኝላችኋለሁ። እንግዲህ ለዛሬ ሁለት ሀሳቦችን ይዤ መጥቻለሁ። ይሄው ምንድን ነው፣ በቅርቡ መጽሐፌን አሳትሜ ወላጅ አልባ ለሆኑ ህጻናቶች ለማስረከብ ጀመሪያ ነው ማለት ነው። በዚህ ሰዓት የእናንተን እገዛ ፈልጋለሁ። ይኸው ምንድን ነው? በተለያየ ሙያዎች ይሆናል ድርጅትም ያላችሁ ድርጅታችሁን በእኔ መጽሐፍ ላይ በማስተዋወቅ ስፖንሰር ልታደርጉኝ የምትፈልጉ፣ በዲዛይን ስራ፣ በተለያየ ነገር ሀሳብ በመስጠትም ይሆናል እገዛችሁን እፈልጋለሁ ማለት ነው እንግዲህ መቶሺ አካባቢ ጓደኞች አላችሁኝ። የዩቲብ ቻናሌ ላይ የምትከታተሉ ጓደኞች አላችሁኝ። ስለዚህ ጓደኞቼ በአጠቃላይ ይህንን መጽሐፍ ገቢው ሙሉ ለሙሉ ለነዛ ሕፃናቶች ለማስረከብ ቃል ስለገባው፣ እናንተ ጓደኞቼም አብራችሁኝ ከጎን የሆናችሁ ባይበዛም፣ ይህን መጽሐፍ አብረን በመተጋገዝ ከዳር እንድናደርሰው እጠይቃለሁ ማለት ነው። በዚህ መሰረት ደግሞ አረብ ሀገር የሚኖሩ እህቶቼ በጣም ጎበዞች ናቸው። የግጥም ስራ ከነሱ ስራዎች ላይም ሁለት ግጥሞችን ማካተት ስለምፈልግ እንግዲህ እዛ ያላችሁ እህቶቼ የግጥም ስራችሁን ብትልኩልኝ ሁለት ልጆች መርጬ የሁለቱን አሳትማለሁ አብሬ ማለት ነው። ይሄ ማለት ደግሞ የሚከፈል ክፍያ የለም። ምክንያቱም እኔም የማገኘው ከዚህ መጽሐፊ ላይ የማገኘው ምንም አይነት ገቢ የለም። ያ በራሱ ለእናንተ ትልቅ ነገር ነው። ለእነዛ ህፃናቶች የምታበረክቱት ነገር ነው ማለት ነው። ስለዚህ በአጠቃላይ ጓደኞቼ፣ ሁላችንም አንድ ላይ በመተባበር ይህን መጽሐፍ አሳትሜ እስከመጨረስ ድረስ በተለያየ መልኩ እንዳልኳችሁ ስፖንሰርም በመሆን በማሳተምም በእገዛም አብራችሁ የሆናችሁ ከዳር እንዲደርስ የእናንተን እርዳታ ጠይቃለሁ ማለት ነው። ዩቲዩብ ቻናል አለኝ ሀና ኢትዮጵያ የሚል ነው። እዛ ቻናሌ ላይ ደግሞ ገብታችሁ ሰብስክራይብ በማድረግ ግጥሞቼን፣ ስራዎቼን እንድትከታተሉ ጋብዛችኋለሁ ማለት ነው። ቀጣይ ወደፊት አብረን የተለያዩ የምንማማርባቸውን ስራዎች አብረን ደግሞ መስራት እንችላለን። ሀና ኢትዮጵያ ወይም ደግሞ ሀና ወንድም ስሻ ብላችሁ ብትገቡ ዩቲዩብ ቻናሌን ታገኛላችሁ። እንግዲህ እኔ ጀምረዋለሁ፣ እግዚአብሔር ደግሞ ይፈጽማል አውቃለሁ፣ ያደርግልኛል። ስለዚህ ይሄ መጽሐፊ ገቢው ሙሉ ለሙሉ ቤተሰቦቻቸውን በኤች አይ ቪ ላጡ ህጻናቶች የሚውል ስለሆነ አብረን አንድ ላይ በመሆን ይሄን መጽሐፍ ለነሱ እናበርክ ትላለው። እንግዲህ ጻፉልኝ፣ አስተያየታችሁን እቀበላለሁ። ሀሳብ ካላችሁ ሀሳባችሁን ስጡኝ። በሚቀጥለው ጊዜ በሌላ ፕሮግራም ደግሞ እስከምንገናኝ ያላችሁበት ሰላም ቆዩኝ። ኢትዮጵያ ሀገራችንን እና ወገኖቻችንን እግዚአብሔር ከክፉ ነገር ሁሉ ይጠብቅልን። ሀገራችንን ሰላም ያርግልን። ሰላም ቆዩኝ። ቻው፣ ደህና ቆዩ።